ሁለት ዶሮ እናሰናዳለን። አራት ቦታ እንሰነጥቀዋለን። ሙልጭ አርገን እናጥባለን። ዝንጅብል የተወሰነ ይቆሰና እንፈቀፍቀና በዝንጅብል ዶሮ እንዘፈዝፋለን። ከዛ ሽንኩርት እንፈቀፍቃለን። ከዛ በሽንኩርትና ትንሽ ቆንዶ በርበሬ፣ ጨው አርገን እንዘፈዝፈዋለን ማለት ነው። መስሪ እንደ መጠናችን እናጥባለን። ዛ ባዶ ድስት ትንሽዬ ዘይት እናደርጋለን። እዛ የተወሰነ ትንሽዬ ሸሪያ ከዘይት ጋር አብረን ጎልድ ከረርስ ሲዝምን ድረስ እናመጣለን። እንደዚህ አህመት ሆነልን በኋላ ጎልድ ከመሰለልን በኋላ ሩዛችን እናደርጋለን። ሩዛችን ጋር አድርገን ትንሽ እናቁላለዋለን። ከዛ ማጂ አንድ ማጂ አብረን አድርገን እናሸዋለን። ትንሽዬ ጨው እናደርጋለን ከላይ ነስነስ። ከዛ የሞቀ ውሃ እንደምታዩት እንደዚህ ላይ ላይ እንጨምራለን። ከዛ ድፈትን ውፈትን እናደርጓለን። ጋዝ በጣም እንቀንሳለን። ቆንጆ ይበስልልናል። ከዛ የተፈዘፍነው ዶሯችንን እናመጣና ባለዱስት ላይ እናደርግና የሞቀ ውሃ አድርገን ሁለት ፍሬ ቀረፋ እናደርጋለን። ሁለት ጊዜ ሁለት ፍሬ ወረቀት ወርቃ እናደርጋለን። ከዛ ድስታችን ክድን እናደርጋለን። ከዛ ነጭ ሽንኩርት እንፈጣፍቃለን። ባዶ ድስት እናመጣለን። ነጭ ሽንኩርቱ ጎልድ እስኪመስል እናበስለዋለን። ማንኪያ ኮዝቦራ እናደርጋለን። ትንሽዬ ማጂ እናደርግና ትንሽ እናቆራርጣለን። ከዛ ሙሉክያራችንን እንግዲህ የታሸገ ነው ከፍተን እንጨምራለን ማለት ነው። ብዙም አናበስነው ወዲያውኑ ነው የምናወጣው። ከዛ ትንሽዬ ከዶሮ መረቅ መረቁንን እያወጣን ሙሉክ እያሩጋ እናደርጓለን። ቆንጆ ይጣፈጠልናል፣ ጣም ያመጣልናል። እናንተ በውሃ በሞቅ ውሃ መስራት ትችላላችሁ። በስጋ መረቅም በዶሮ መረቅም መስራት ይቻላል። ከዛ እንደምታዩት ለብቻው ትንሽዬ ነጭ ሽንኩርት አንድ ማንኪያ ኮዝቦራ እናደርግና እንጠብሳታለን አሁንም ጎልድ ከለር ሲይዝልን ሙሉክያሩ ላይ ከላይ ደግሞ እንጨምራለን። እንደዚህ ሲላ ከዛ ፍድል እናረጋለን። ፍድል ድፍን አናረገውም፣ ገርበብ አርገን እንከድነዋለን ማለት ነው። ወደ ዶሯችን ላሳያችሁ። ትንሽ ዘይት ያደረኩት ከዛ ዘይታችን ላይ ከዛ ዶሯችን ጥብስ እናረጋለን። ዘይት እናረጋ ጎልድ ሲመስል ዋው ነው። በቃ ቤታችሁ ውስጥ ሞክሩት። በጣም ቀላል ነው። አጋጣሚ ስላልተመቸኝ ነው። የሮዙ እንዴት እንደሚያምር አያችሁት። ያው ዶሮም እንዴት እንደምታዩት በጣም ያምራል። ሙሉ ክያሬንም ደግሞ ታይታላችሁ። አጋጣሚ ሆኖ እነሱ አቅርቤ ለእኔ ያቀረብኩትና ያሳየኋችሁ ሙሉ ክያሬን ይመስላል። መልካም